ቀደም በመግቢያ ላይ ለመናገር እንደሞከርኩት የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች የጻፈውን መልእክት አነብላችኋለሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ አምስት ከቁጥር አስራ ስድስት ላይ የሚገኝ ቃል ሲሆን ሙሉውን አረፍተ ነገር አነብላችኋለሁ። እንግዲህ እንደ አዋቂዎች እንጂ እንደ አላዋቂዎች ሳይሆን እንዴት እንደምትመላለሱ በጥንቃቄ ወቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። እግዚአብሔር አምላክ ስለ ቃሉ ስሙ የተመሰገነ ይሁን። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ አለ ሐዋርያው ቅዱስ ጳውሎስ። ይህ ሐዋርያ ቅዱስ ጳውሎስ በቀድሞ ስሙ ሳውል ተብሎ በሚጠራበት ሰዓት የእግዚአብሔርን አገልግሎት እግዚአብሔርን፣ ፈጣሪ ዓለማትን ኢየሱስ ክርስቶስን ሲያሳድድ የነበረ የእግዚአብሔር መንገድ ሳይሆን የእኔ መንገድ ልክ ነው ብለው የሚያስተምር እንዲሁም የሚገስጽ እንዲሁም የሚቃወም ደግሞም ክርስቲያኖችን ክርስቶስን የሚያሳድድ ሳውል የተባለ ሰው ነበር። ይህ ሰው እግዚአብሔርን ሳይፈልግ እግዚአብሔርን ሲገፋ፣ እግዚአብሔርን ሲያሳድድ፣ ክርስቲያኖቹን ሲገድል፣ ሕይወቱን ሲቃወም መድኃኔዓለም ኢየሱስ ክርስቶስ ወደ ሕይወቱ መጣ ይላል። እግዚአብሔር ወደ ሕይወታችን ይምጣ። ወደ ሕይወቱ መጣና የምታሳድደኝ ሳቴን የምትሰብከኝ የምታገለግለኝ ስለ እኔ ግብር የምትናገር ትሆናለህ። ሐዋርያውም ሳውልም ወደ እግዚአብሔር መጣ፣ የሚያሳድደው ክርስቶስን የሚሰብክ ሆነ። እግዚአብሔር አምላክ በደማስቆ ሜዳ ተገልጦለት ፊቱን በብርሃን ጸፍቶት ወደ ሕይወት መለሰው። እግዚአብሔር ወደ ሕይወት ይመልሳል ዛሬም ከእግዚአብሔር እቅፍ የወጡ ከእግዚአብሔር ውጪ የሆኑ ከእውነተኛ አዳኝ ከመድኃኒዓለም ውጪ ሆነው የሚኖሩ ሰዎች እግዚአብሔር አምላክ ቸር ነውና ወደ እኔ ኑ፣ እኔ አሳርፋቸው እኔ አሳርፋቸዋለሁ ይላልና ሊያሳርፈን የጠራን ማን ነው? ሊያሳርፋቸው የጠራቸው ማን ነው? ሊያድናቸው የጠራቸው ማን ነው? የልባችሁን ችግር ሊፈታ የጠራችሁ ማን ነው? የጠራቸውን አምላክ አመስግኑላቸው። ይህ የተጠራ ሐዋርያው ቅዱስ ጳውሎስ የተባለው ሳውል በሚገርም ሁኔታ ከነባር አገልጋዮች በተሻለ እግዚአብሔርን ያገለገለ ሆነ። አቤት እግዚአብሔር ደግነቱ! አቤት እግዚአብሔር ቸርነቱ! ያሳደገውን የገፋውን የራሱ አገልጋይ ያደረገ አዳነው፣ ፈወሰው፣ የእርሱ ያለን ያልሆነውን የእርሱ አደረገ። ዛሬስ እግዚአብሔር ምን እየሰራ ነው? ዛሬስ እግዚአብሔር ከእሱ የሸሹትን በማወቅም ባለማወቅም በራሳቸው እውቀት ከእግዚአብሔር የራቁትን ወደ እሱ አልሰበሰበም? ወደ እርሱ አልጠራም? እግዚአብሔር ስሙ የተመሰገነ ይሁን። ይህ ሐዋርያው ቅዱስ ጳውሎስ ነው። እንግዲህ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ብሎ ኤፌሶናውያን ለሚባሉ መልእክት የጻፈው ክርስቲያኖች። ቀኖቹ ክፉዎች ናቸው ማለት ምን ማለት ነው? ቀን ሰኞ፣ ማክሰኞ ብለን የምንጠራው ብቻ አይደለም። ክፉዎች ናቸው ሲባል ሰኞ ከሌሎች ቀን ክፉ ነው እንደማለት አይደለም። ቀኖቹ ክፉዎች ናቸው ማለት ሰዎች ከእግዚአብሔር ውጪ የሚኖሩበት ጊዜ ምን ይባላል? ቀን ይባላል። ስለዚህ ከእግዚአብሔር ውጪ ተኩኖ የምኖርበት ቀን ምን አይነት ቀን ይባላል? ክፉ ቀን ይባላል። ምን አይነት ቀን ይባላል? ክፉ ቀን ይባላል። ሰዎች ከእግዚአብሔር ማዳን ሲያፈገፍጉ፣ ሰዎች ከእግዚአብሔር ችርነት ውጪ ሆነው በራሳቸው ሲሄዱ ቀኖቹ ምን ይባላሉ? ክፉዎች ይባላሉ። ስለዚህ ያመኑት የዳኑት ክርስቲያኖች ቀኖቹ ክፉዎች ስለሆኑ ዘመኑ ስለተለወጠ ሰው በራሱ ሀሳብ የሚመላለስበት ስለሆነ ሰው ባለማን ምን የሚጓዝበት ጊዜ ስለሆነ